ክርስቶስ ተንሳ ሙታን በአብይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እሚዜሰ ኮነ ፍስሐ ወሰላም። የተወደዳችሁና የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት በኩራት ልጆች ሁላችሁም በያላችሁበት ፍጹም በሆነው በጌታችን በመድኃኒታችን በኢየሱስ ክርስቶስ ሰላምታ ሰላም ልላችሁ ወዳለሁ። ከእድሜያችን ይህንን ቀን፣ ሰዓት፣ ደቂቃ ባርኮ ቀድሶ ለዚህ ሰዓት ላደረሰ ለአማኑኤል ክብር ምስጋና የድረሰው አስለኝምና እናቱ እናታችን እመ ብዙኃን ብዛዊት ዓለም ቅድስት ድንግል ማርያም ንጽሕተ ንጹሐን ቅድስተ ቅዱሳን ወላዲተ አምላክ የልጇ ስም ተጠርቶ የእሷ ስም ሳይጠራ አይቀርምና ለእሷ ፍጹም የሆነ ክብር ምስጋና ይድረስልን። እንግዲህ ዛሬ በአዲስ ቪዲዮ ከእናንተ ጋር እየመጣው ነው። እሱም በሰሞኑ እንግዲህ የኒቅያ ጉባኤ እንደምታስታውሱት በሰሞኑ የነበረው ቤዛዊት ዓለም አይትባልም የሚለው ትምህርት ብዙዎቻችንን ግር እንዲለን አድርጓል። እና ሊቃውንቱ በደንብ አድርገው ይህንን አመስጥረው በደንብ አብራርተው ለእኛ ለልጆቻቸው እንዳንሸበር ግራ እንዳይገባን ሲያስረዱ ነበር እና እንግዲህ አባቴ ነው የምላቸው የብዙሃን አባት ናቸው። በተለይኛ ልጅ ሆነን ብዙ አባታችን እንድሪያስ የእሳቸውን ቁጣ እስኪ እንስማ ብለን የምንሄድበት ጊዜ ነበር። በጣም በእውነት ልጅነታችን እኔ ራሱ ይገርመኛልና፣ አሁንም በዚህ እድሜያቸው ሆኖ ራሱ ከቁጣ ጋር ነው የሚያስተምሩት። ጭብጨባ ማደናገሪያ ነው ሲሉ ሁሉ ሰምተናቸዋል። የእሳቸውን እንግዲህ ስብከት አብረን እንሰማለን በእውነት እና እንግዲህ ይህንን ፕሮግራም የምትከታተሉ ከዚህ ጋር በተያያዘ እንደ እግዚአብሔር በጎ ፍቃድ ሌሎችንም ትምህርቶች እንደዚህ እያዘጋጀሁ ለማቅረብ እንግዲህ ቅድመ ዝግጅቴን ጨርሻለሁ ማለት ይቻላል የእግዚአብሔር ቸርነት እና የእናንተ በጎ ፈቃደኝነት ጸሎታችሁ ከረዳኝ በቀጣዩ ጊዜያችን እንግዲህ አንዳንድ ፕሮግራሞችን እናቀርባለን ማለት ነው። ይህንን ፕሮግራም የምትከታተሉ ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉን በፍጹም ትሕትና እንጠይቃችኋለን። የኛ ቤተኛ የሆናችሁ ደግሞ ላይክ በማድረግ ሼር በማድረግ አገልግሎቱን እንድትደግፉ ሁላችሁንም ማሳሰብም እወዳለሁ እና ወደ እንግዲህ ትምህርቱ አብረን እንሄዳለን። እንግዲህ አብረን የምንማረው እሳቸው ናቸው። አብረን እንቀታለ ብስ አንድ አምላክ በሚሆን አብ እንደምን መስ ቅዱስ እንደምንዋላች ዳቤር መስገን እንደምንቀረባች ዳቤር አባታችን አቡነ ማታያ አቡነ አብርሃም በጠቅላይ ቤተ ክህነት ጠቅላይ ሥራ አስኪያጅ ይህን ታላቅ ጉባኤ ለመሳተፍ ከያላችሁበት የቤተ ክርስቲያን ስር የመጣችሁ የተሰበሰባችሁ አባቶች፣ ሊቃውንት፣ መምህራን እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ። ኮና ብሎ አደረሰ ከሰነበተው አጀንዳ አንዱን ወይም ሁለቱን እጠቅሳለሁ። ሲተላለፍ የሰነበተው በሚዲያ ዓለምን አስደንግጧል። ዓለምን እንዲሸ ሸላች እንዲጨምር አድርጓል። ማርያም ሚዛዊት አትባል የሚለው አነጋገር አለም እየተነጋገረበት ለምን ሕገወጥ ስብከት መስመር የሌለው በቤተ ክርስቲያን

የተንስ ስራተ ተአንበሩ አበዊከ አባቶችህ ነቢያት፣ አባቶችህ ሐዋርያት፣ አባቶች ሊቃውንት በየዘመናቸው የተነሳባቸውን ችግር ለማስወገድ ስርዓት አታፍርስ። ስርዓተ ምድር አለ፣ ስርዓተ ሰማይ አለ፣ ስርዓተ ሃይማኖት አለ፣ ስርዓተ ምስር አለ። ለከንቱ አይደለም፣ ለውዳሴ ከንቱ አይደለም። ስለሆነት ብቻ ስርዓት ከተቃወሰ ምስር ይባክናል። ከሃይማኖቱ ውጭ የሆኑ ሰዎች ይደሰታሉ በሀገር ጥፋት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 ጭብጨባ ምን ምልክቱ? የተኛ ካለ ይነሳ ይውስ ታንዳ ማዳመጥና ማስተዋል የሚያስፈልገን ነቢዩ ጀሮችን ያርጉ። ጭብጨባ ምን ምልክቱ?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 ይህን ቆርቆሮ ያመጣ ሰው በሽተኛ ነው እንዳልናገር ነው የምትፈልጉት ቁም ነገር እየተናገርኩኝ ቆርቆሮ አይመስለኝም ስለዚህ አለመጸልመት ያ ፍጡርና ፈጣሪ የተለያዩበት የዲያብሎስ መንግስት ስራውን የሰራበት በደም ስር ገብቶ አለምን ያፈናቀለበት የአምስት ሺ አምስት መቶ ዘመን የጨለማ ጉዞ የተወገደበት ነው። አስተጋባተን እግዝእትነ ቅድስት ድንግል ማርያም እንዘ ውስጥ ጽልመት አለነ። በጨለማ በድንቁርና በቁራኝነት የፍጥኝ ታስረን ከጨለማ ወደ ጨለማ ከነፃነት ወደ ጉስቁልና ተማርከን የገባንበት የአምስት ሺህ የአምስት መቶ ዘመን ጨለማ ጉዞ የተወገደበት መስጢር ነው። የምንነገሩ ዲያብሎስ በጽነቱ ተንኮል የበተነውን ዓለም ቅድስት ድንግል ማርያም ሰበሰበችን፣ ሰብሳቢ ሆነችን ብሏል። ይሰማችኋል? አይሰማችሁም? ዲያብሎስ የበተነውን የአዳም ዘር በሙሉ ቅዱስ ድንግል ማርያም ሰብሳቢ ሆነች። አስተጋባተነ ሰብሳቢ ሆነችን ብሏል ሊቁ ኢራቅልስ። መነጋገር ጥሩ ነው፣ መተዋውቅም ጥሩ ነው። የወዳን አለመገናኘታችን ነው። ቅንዓቱ፣ ምቀኝነቱ፣ ተንኮሉ፣ አድማው፣ ብጥብጡ እዚህ አድርሶናል። የዲያብሎስ መርዝ እኮ ገና አልተነቀልም። ገና እኮ መርፌ የሚወጉትም አይለቅ ሊቃውንት በየዘመናቸው የገጠማቸውን ችግር ለማስወገድ የክርስቶስ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 ለጉራም አይደለም። የተሰወረ ለመግለጥ የራቀ ለማቅረብ የጠላትን ጉዞ ለመረዳትም ለማስረዳትም መማር ያስፈልጋሉ። መጽሐይቱን ማን ገልጧ ያወቃቸው ሰው አለ እንዴ? የለም እኮ። በስልጣን አይደለም፣ እውቀት በስልጣን አይደለም። ስልጣን ለማደራጀት ብቻ ነው። መምህራን የታሉ? አሉ እንደ እውነተኞቹ መምህራን አሉ የለም። ገና እኮ ችግራችን ገና ነው። ባህሬ ቃል ባህሬ ትስበይትን ሳያቀልጠው፣ ባህሬ ትስበይት ባህሬ ቃልን ሳይውጠው፣ ባህሬ ቃል እርቀቱን መጥቀቱን ኃያልነቱን ቀዳማዊነቱን አስገኝነቱን፣ ኃይሉን እንደያዘ ባህሪት ስሪትም ግዙፍነቱን፣ ደካምነቱን፣ ውስኑነቱን፣ ደካምነቱን እንደያዘ በተአቅቦ አንድ አካል አንድ ባህሪ ሆኑ ሆነ። አንድ አካል አንድ ባህሪ ሆነ። ሙሴ በትንቢቱ በደብረ ሲና ባየው ዕፀ ጳጦስ ላይ አመልማሉ ከነበልባሉ ነበልባሉ ካመልማሉ ሳይለይ ነበልባሉ አመልማሉን ሳያቃጥለው አመልማሉ ነበልባሉን ሳያጠፈው አየ። ይህንን እነቅዱስ ቄርሎስ እነቅዱስ ኤፍሬም አብራርተው በሚገባ አስቀምጠውታል። ወልት ነሰይ ባንቆ ባህሪ። ስጋሃ ስጋሆ በስጋ ስጋሃ በስጋሆ ወብርሃና በመለኮቱ እንግዲህ ታችን ቆማህሪ በፀሐይ ጸዳል ነው የምትወለደው። ወፈ ብርጋና ምትባላለች ኤፍሬም ተርጉሞታል፣ አብራርቶታል ባስሌዮስ ዛንጾኪያም አጽድቆታል። ወፈ ብርጋና የምትኖረው በጥልቁም ሐይቅ ውስጥ አዝዋሪት የሚባል አለ፣ ዝብድጅ የሚባል አለ። በዚያ ውስጥ ነው የምትኖረው የባህሩ ቁርና ቅዝቃዜው ሲከብዳት ከባህሩ ወጥታ ሽቅብ ወደ ሰማይ ወደ አየር ወጥታ በስድስት በሰባት ሰዓት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 ሐይቁ ትገባለች። እንቁን የምትወልደው ከሐይቁ ውስጥ ነው። በየትርጓሜው ይታተታል። እዚህ ግን በገጸ ንባብ ነው ያለው። ዘር የለውም፣ ሩካቤ የለውም። ለትስብእትና ለመለኮት አንድ አካል አንድ ባሕርይ ለመሆን በቱም ድንግልና መፀነስ በቱን ግና መወለድ ከወለዱ በኋላ በድንግልና ጸንቶ መኖር ቅድም ብዙ ሲነበብ ሰምቻለሁ። ቅዱስ ያሬድ እንደተገለጸለት አንጽሆ ስጋ ቅዱሶች ሀደረ ላይ ብዙ ጊዜ እዝል ከመጣ ይህን ሳያወሳ የሚሄድ ነገር የለም። ይህ የተሰወረባቸው ብዙ አባቶች አሉ። እንዲህ ንባብ ንባብ ይቀትል ወመንፈስ ያሐዩ ይላል። አለመማርም ይጎዳል፣ አለማወቅም ያስደነግጣል። አንጽሆ ስግሃ ቅዱሶች ያሃ ማለት ምን ማለት ነው? ጥሬ መጽሐፍ ቅዱስ እያነበቡ መምህር የሌላቸው በሜዳ የተወለዱ ዘመናዊ አንሰባካያን ሲቸገሩ ሌላውንም ሲያስቸግሩ። ኑቨል ክሬም ሚክስ ሲካ ሪፓራሲዮን ሊሴ የተወደዳችሁና የተከበራችሁ የቅዱሳን ዝክር ተከታታዮች እንግዲህ ያይጠገብ ያባታችን ያቡነ እንድርያስ ትምህርት በጣም ልዩ ነው። እየተከታተልን ያለነው እሱን ነው። አሁን አዲስ ለመጣችሁ ላይክ ያላረጋችሁ ላይክ አድርጉ፣ ሼር ያላደረጋችሁ ሼር በማድረግ ወይም ደግሞ ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ሁላችሁንም ማሳሰብ እንዳለው። ድንግል በተፈጥሯ እንኳን ከአካሏ የሚወጣ ስሜትም የለባት። አልቪች ነውር ወይም እንትኒ ላይክ ማለት ምን ማለት ነው?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

ሰማችኋል። ግን ካካሉ ወይም ካካሉ የሚወጣ ነገር እንደኛ እንደ ፍጡራን እኛ የበላ ነው የጠጣ ነው ተለውጦ አሰሩ ወጥቶ ይወድቃል። ንጥሩ በፍርድ በደም ስር ገብቶ ኃይል ይሆንናል ደካሞኝ ስለሆነ እነሱ ግን ግዙፍ ሥጋ የሚዋሃዱ ሰው መሆናቸውንም ለማረጋገጥ ቢበሉም ይጠጡም መንፈስ ቅዱስ አቀባን ከርሰ እማ ይላል። ከእናቷ እማ የተባለችም ደግሞ ሔዋን ናት፣ ሀና አይደለችም። ከሔዋን ከእናቷ ወይም ከአባቷ ከአዳም ባህሪ ጀምሮ ንጽሐ ጠባይ አልተለወጠባትም። ንጽሕት ዘር የምትባለው ለዚህ ነው። ስለዚህ ንጽሕና፣ ቅድስና ሀብቷ ነው። ሰማያዊ በቅዳሴውም በሀብተ ሰማያዊ ለማርያም ድንግል ይላል። ሰማያዊ ሀብት፣ ሰማያዊ ንጽሕና፣ ቅድስና የድንግል ማርያም ተሰጥቶታል። ለቅዱስ ሚካኤል የአማላጅነት የተላላችነት ሀብት ሲሰጠው ለእሷ ደግሞ ሰባቱን ሰማያት አልፎ ከአብ ከወልድ ከመንፈስ ቅዱስ ፊት መቅረብ ሰማያዊ ሀብት መሰጠት ሀብቷ ነው። መማር ያስፈልጋል፣ መስማትም ያስፈልጋል፣ መመራመርም በሚገባው ያስፈልጋል። ወኮነ ሰማይ አለመ ዋለምኒ ሰማይ ባለቅን ሲፎክር እኛ መፎከር አለብን ወኮነ ሰማይ አለመ አለም ሰማይ በእለተ ልደት ሰማይ ምድር ሆነ፣ ምድርም ሰማይ ሆነ። ጽርሐ አርያም ጎል ሆነ፣ ጎልም ጽርሐ አርያም ሆነ። እስመ እግዚአብሔር ከሆነ ሰባ በታይቱ በመላእክት በጌትነት በአምላክነት ክብር ጸንቶ ይኖር የነበረ እግዚአብሔር በዚህ ዓለም ሰው ሆኖ ተገለጠ። ወለሰብኒ አንመሮ አንበሮ ተዋርዶ ተሰዶ አንጦሮጦስ ወርዶ ዲያብሎስ ተጫውቶበት ማርኮት ተቆራኝቶ ይኖር የነበረ ሥጋ አካለ ቃልን ባህርየ ቃልን ተዋሂዱ ክቡር ቅዱስ አምላክ ሆኖ መጽናሪያም ታየ አስተሬ በሰማይ ኮነ ይላሉ መዘምራኑ። አትሎም እንዴ አስተሬዎ በሰማይ የኮነ ተሰዶ ተዋርዶ ተባሮ የነበረው የአዳም ሥጋ በተዋህዶ ተቃል አንድ አካል አንድ ባሕሪ ሆኖ አምላክነት ክብር ስላገኘ በጽርሐ አርያም በመኖሩ ብርሃን ተገለጠ። ወስምሃትን ይዞ ሰራያም ኮነ በምድር በኤረር በራማ በእይወር በሰማይ ውዱድ በመንበረ መንግስት በግሩማ መላእክት አንደበት ሲመሰገን የነበረው ረቂቅ ምስጋና እንሆ በለተ ልደት በጎል ሁሉትና መላእክት አንድ ሆነው ሲዘምሩ አሉ፣ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ትምረቱ ለሰብ አምላክ ለሆነ ስጋ ከአብ ከመንፈስ ቅዱስ ጋራ ምስጋና ተገባው። ሰዓት ደርሰዋል፣ እየተማልኩ ነው። አዝናለሁ፣ ጨርሻለሁ። ቃል ሕይወት ያሰማልን፣ ቃል ሕይወት ያሰማልን፣ መንግስተ ሰማያትን ያወርስልን። ለአባታችን በእውነት ረጅም እድሜን ከጤና ጋር ይስጥልን። በጣም ደስ የሚሉ አባት ናቸው ብያቸኋለሁ። በእውነት አይጠገቡም። ትምህርታቸው ልዩ ነው በእውነት እና እንግዲህ ሰው ሳይማር አያስተምር ነው። እንደዚሁም ደግሞ እንደሰማችሁት ሕገ ወጥ ስብከት ብሎታል፣ እና በሰሞኑ ያየነውን ነገር እጅግ አድርጎ የሚያጠራ መልእክት ነው። ብዙ መልእክት ተስተላልፏል። እንደዚህ አይነት መልእክቶችን እንግዲህ ቀስ እያደርኩ አደርሳለሁ ብዬ አስባለሁ። እንደ መጀመሪያው ዛሬ እንደ መምጣቴ ይህንን ፕሮግራም የምትከታተሉ ሁላችሁም ሼር በማድረግ ይህንን ፕሮግራም ላይክ በማድረግ ለምእመናን በማስተላለፍ አይበል ቀጥል፣ ያስፈልገናል የምትሉ መሆናችሁን በዚህ ታረጋግጡልኛላችሁ ማለት ነው። እግዚአብሔር በመካከላችን ይሁን። የነገረን የመከረን እግዚአብሔር ነው። ለሱ ክብር ምስጋና ይድረሰው። በእሳቸው ላይ አድሮ የነገረን የመከረን ሁሉ እግዚአብሔር ይክበር ይመስገን። አሁንም ለእሳቸውም ቃሎት ያሰማልን መንግስተ ሰማያትን ያወርስልን በጸጋ ላይ ጸጋ ይጨምርልን ለአባታችን ማለት ነው። ይህ ሆነው ሌላውን ክፍል ደግሞ በሚቀጥለው ክፍል ሁለት አቀርብላችኋለሁ። ሼር እና ላይክ የአገልግሎቱ ክፍል ነው። ቪዲዮን ጀምራችሁ አትተውት እስከ መጨረሷ ድረስ መከታተልን ልማድ አድርጉ። አትባክኑ። ስለባከንን የምናገኘው ነገር የለም። ይህን ልላችሁ እወዳለሁ። አመሰግናለሁ።